አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከወሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነውታና ታናሹም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሀብ ሆነ። የአባቱ ትጠላው ነበረ። ከጥቂትም በቀር እንጀራ አትሰጠውም። ያኑንም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ድረስ ይፈጸማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ ሶስት ጭቃ አድበል ብሎ አሰረ እንደ ታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ፣ አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለእረኞች በሰጠ በዛሬይቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስን ባረፈ ጊዜ ሰርኑግ ወደሚባል ገዳም ሄዶ ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚህ በበብኑ ገዳምን ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው፤ አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍ ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱን ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት፣ በስግደት ኖረ። ባረፈ ጊዜም በመልካም ቦታ ኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች ሶስት ቀን ያህል ታዬ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማም እንዲህ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ስጋውን በዚያ እንዳለ ሁለተኛ በህልም ነገራቸው። ምእመናንም አክብረው በግመል ጭነው ወደ አገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል አገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት፣ መነሳትንም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ስጋውን በውስጡ አኖሩ ከእርሱም ብዙ ድንቆች ታምራቶች ተገለጡ ለእግዚአብሔር ምስጋና ይሁን በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለይስሐቅ አሲሮ ጽቡረ በአምሳል እንተረሰ ህብስተ ለአርዮ ኃይል ወለአረከቡ በድኖ በትምህርተ ማህቶች ጽዱል አመጻን ወለወሲድ መንገለ ካል ደወል መካነ ስምረቱ በጺዋበየ ገመል በዝች ቀን የከበረ አባት የእስክንድሪያ ሊቀጳጳሳት ለአባቶች ሊቃነ ጳጳሳትም አስራ ዘጠነኛ የሆነ እለእስክንድሮስ አረፈ። ስለ እርሱ ማዋርያዊ አባት አትናቴዎስ እንዲህ አለ፣ አባቴ ለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቁሞ ያነባል እንጂ። ከእርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱም መምኔቶች መጥተው በእኛ ዘንድ ሰባት ሰባት ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ምን ስራ አይሰሩም ብለው ነገሩት። እርሱም እህቶች፣ ወይን የሁለት ቀን እንኳ ከቷል፣ ጾምኩም ፀሐይ እስኪገባም ቆይቻል፣ በላሁም በልክ እበላለው በልክም እጾማለው። በልክ በመጠንም እሰራለው በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ስራ ይሰሩ ዘንድ ንገሯቸው፣ በበጎ ስራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጡ አደገ። አባ መክሲሞ ሳና ጉንስጢስነት አባት የሆናስ ዲቁና ተብጻሜ የተሰማይት ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርበ ግዞት ቤት ሳለ ይህ ያለ ለእስክንድሮስ አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱ ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን በጨመረበት እንዲህም ብሎ ነገራቸው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ ይህን ይህም የባሕርይ የአንድነቴን ለያት ማለት ነው። ውግዘቱንም እንዲጨምርበት እርሱ አዘዘኝ። ደግሞ እንዲገለጠላቸው አኪላስ ሊቀጵጵስና እንዲሾም ከእርሱ በኋላም እስክንድሮስ እንዲሾም አሬዎስን እንዳይቀበሉት፣ በምንም ሥራው እንዳይተባበሩት አዘዛቸው። አባት ጴጥሮስ ምስክርነቱን በፈጸመ ጊዜ አኪላስ ሊቀጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አሬዎስን ከውግዘቱ ፈታው ቅስናም ሾመው። ስለዚህ ማኪላስ በመንበረ ሲመቱ ያለ ስድስት ወር አልኖረውም፣ በድንገት ሞተ። ከዚህ በኋላም ይህ አባት ለእስክንድሮስ ሊቀጵጵስና ተሹሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋራ አውግዞ አሳደደው። የሀገረ ታላላቆችም ከህዝቡ መጡ። ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፋ ወግዘ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህም ንጉሡ ሶስት መቶ አሥራ ስምንት የከበሩ አባቶችን በኒቀያ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ። አትናቴዎስም ጻፊ ነበር። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋራ ከሕይወቱ መንፈስ ቅዱስም ጋራ በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው ሀያ ቀኖናትን ሰርተው ወሰኑ። ከዚህ በኋላም ይህ አባት ለእስክንድሮስ ወደ መንበረ ሲመቱ ከድንግል ጋራ ከድል ጋራ ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ ወንበርም 17 ዓመት ኖረ፣ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለሊቀ ጳጳስ ለእስክንድሪያ ሀገር ለእስክንድር ወስክቡር ዘበኒቅያ ከዊኖ ሊቀ ማህበር ጸራ ዋስማ በበይለ ዝንቱ ነገር ውጉዘ አሬወዝ በሰማይ ወምድር። በዚችም ቀን የሀዲስ ማርቆስ የረብቱ መታሰቢያ ሆነ። እርሱም በእስክንድሪያ ለተሾሙ አባቶች አርባ ዘጠነኛ ነው። ይህም አባት ከእስክንድሪያ የአገር ነው። እርሱም በስራው ሁሉ ቅድስናውን ጠብቆን ወረ የተማረም አዋቂ ሆነ። ለወንጌላዊ ማርቆስም በስም ሁለተኛ ነው። አባ ዮሐንስም ዲቁና ሾመው እጅግ መልካም ካህኑ ሆነ። መጻሕፍትን በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባይ ዮሐንስ ከእርሱ ጋር ኖረው በሊቀ ጵጵስናው ስራ ሁሉ ስልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምንም ምን አይሰራም ነበር። ከዚህም በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባት ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ መንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት የኤጲስ ቆጶሳቱን አዘዛቸው በእርሱ መሾምም ደስ አላቸው። ከአባ ዮሐንስ ረፍት በኋላም ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄዶ ሰዎችን ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ አገር የተገለጡ ለብቻቸውም ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር እንዳደረጋቸው እግዚአብሔርም በዚህ አባት እጅ ድውያንን በመፈወዝ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተው ለአንተ ያለ ፍርሃት በድፍረት ስጋውንና ደሙን የምትቀበል ባትሆኒ ባላገኘህም ነበር ከእንግዲህ ከክፉ ስራና አንደበት ከሚወጣ ከከንቱ ነገርም ሰውነትን ጠብቃለው። በዘመኑ በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ መጧቸው። ይህም አባት እጅግ አዘነ። በየገዳማቱና ከምእመናን ብዙ ገንዘብ ለምኖር ከእስላሞች እጅ በሰላሳ ሺህ የወርቅ ዲናር ዋጃቸው። የነፃነትንም ደብዳቤ ጽፎ ነፃ ወጣቸው። እንዲም አላቸው፣ ወደ አገሩ መመለስ የሚሻን የስንቅ ሰጥቻ አሰናብተዋለሁ ከኔ ጋራ መኖር የሚሻም ካለ ኔ እጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥተውም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያንን አሰበ። አደሳትም። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና፣ ስጋውንና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ የኤጲስ ቆጶሳት ነገራቸው። ከዚያም የቅዳሴውን ስራ ጀምሮ ቀድሶ ስጋውን ደሙን ተቀበለ። በዚያን ጊዜ ማረፈ። ሹመቱም ዘመን የሹመቱም ዘመን ሀያ ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማርቆስ ቤዛ ጼዋና ሕዝብ በሰላ ስልፍ ዲናራ ተወርቅ ሴት ሀሳብ ፈለሰይ ወም ሀገረ ከብካ በከመተ በስረ አፈ ማርቆስ አብ አበይ ጸንዎ እሴት ወድልው አስብ። በዚያችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ቅዱስ ዮሐንስ ገዳማ በምን ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀጳጳስና በእስክንድርያ አገር ላይ ህዳር 24 ቀን ሾሙት። በዚህ በሊቀጳጳስናውም ስራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምን በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብህትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመናቤቱኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚህ ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታም ብዛት ነፍሴን ወስደ በዚህ ድካም ታሳርፈች ዘንድ እለምናለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላም በፍቅር አንድነት አረፈ። የሹመቱም ዘመን ሁለት ዓመት ከአምስት ወር ነው። ለእግዚአብሔር ምስጋና ይሁን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እንተበፃ መርሶ እምነውከት ወርሃ ተከውሶ ክብረ ዓለም ጸቢኦ ወበየ ዘተጳጵሶ ዘከመ ጸለየ ዋዝተብቋ የአግህሶ እግዚአብሔር ይም ተመጠው ወነብሶ። በዚችም ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሯ ቦታዎችና ከሊቀ ጳጳሳት ከአባ ሚካኤል በረከትን ተቀበለ። የሁለቱ ቅዱሳን በረከትም ከእኛ ጋራ ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማይቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። በዚችም ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። ዛቅረብ ኩማ ይሌታ ዘኪርያ ይላፈምለ ተጸምዱ ከዘልፈለላ አነብብ ተወከብ ዘንድ የተ መጽሐፈን ተረሳይ ከግዚኦ

ለአባ እንጦንስ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። በረከታቸውና ረድኤታቸው፣ ምልጃቸው አትለየንና አባታችን አባ እንጦንስ ሲያደረጉት ታምር ይህ ነው። አባ ጳውሊ በነበረበት ዘመን የነበረ ከአባ ጳውሊ ጥቂት ዘጌት ትሎ ይህን ዓለም በመናቅ ከሰው ከዘመድ አዝማት ተለይቶ ወደ ዱር ወደ ግብጽ በራ ሂዶ የምንኩስናን ሕይወት የጀመረና በመላው የክርስትና ዓለም የተደነቀ ታላቅ አባት አባንጦንስ ነበር። አባንጦንስ እጅግ ከተከበሩና ከተመሰገኑ ክርስቲያኖች በላይ ላይ ግብጽ ቆማ በምትባል አውራጃ በ251 በ251 ዓመተ ምህረት ተወለዱ። በሰባት አመቱ ቅዱሳት መጻሕፍትና የቤተክርስቲያን መጻሕፍትን ጠንቅቆ እንደተማረ ይነገርለታል። በወጣትነት ማለት በአስራ ስምንት ዓመት ዕድሜው ወላጆቹ አንዲት ብላቴና እህትና ብዙ ሀብት ንብረት ትተው ሞቱ። ከዕለታትም በአንድ ቀን ወደ ቤተ ክርስቲያን ሂዶ ሲያስቀድስ ጌታ ለአንድ ሀብታም ወጣት ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መጥተህም ተከተለኝ ብሎ የተናገረው ሲነበብ ይሰማል። እንዲሁም በሌላ ቀን ለነገ አታስብ የሚለውን በሰማ ጊዜ ልቡ እጅግ ተነካ። ይህም ለእርሱ እንደ ተነገረ ተሰማው። ወዲያውኑ እህቶቹን ወደ አንድ ደናግል ወደሚቀመጥበት ቤት አስገብቶ ከወላጆቹ የወረሱትን ርስት ሶስት መቶ ኤክሰር ማለት አስራ ስምንት ጋሻ ጥቂቱን ብቻ እህቱ እንድትረዳው አስቀርቶ በአካባቢው ለሚኖሩ ሰዎች ሰጥቶ በቤት ውስጥ የሚገኘውን ሀብትና ንብረት በመሸጥ ገንዘቡን ለድሆች አካፍሎ አለም በቃኝ ብሎ ወደ ግብጽ በረሃ ገባ ይህም የሆነው እድሜው ሀያ አመት ሲሆን በሁለት መቶ ሰባ ዓመተ ምሕረት አካባቢ ነው። በዚህም በረሃ ለመጀመሪያ ጊዜ ተቀምጦ ቀንና ሌሊቱን በጾምና በጸሎት ተጠምዶ ይኖር ጀመር። በዚያም ያለ ማቋረጥ ጸልይ የሚለውን ትእዛዝ ተከትሎ አብዛኛውን ጊዜ በጾምና በጸሎት የሚያሳልፈው፣ እንዲሁም የሚሰራው የማይሰራ አይብላ የሚለውን በመከተል ከጸሎት የተረፈውን ሰዓት በተለያዩ የእጅ ስራዎች ተጠምዶ ያሳልፍ ነበር። አባ አንጦን እስከ ላይ እንደተሰጠው ለመጀመሪያ ጊዜ ይኖር የነበረው በበረሃ ውስጥ ነበረ። ከዚህም በኋላ ለ20 ዓመት በአንድ የጥንት ሕንጻ ፍርስራሽ ውስጥ ይኖር ነበር። በዚያ ቦታ ብዙ ክርስቲያኖች የእንጦንስ ቅድስና ያደርጋቸው የነበረውን ተአምራት ሰምተውና ተመልክተው እርሱን ለመጠየቅ ከቦታው እየወጡ የብህትውና ጊዜን ይሻሙ ነበረ ከዚህም ርቆ የሦስት ቀን መንገድ የሚወስድ ጭልም ባለ በረሃ ውስጥ ከአደባባይ ወንዝ በስተ ምስራቅ ወደሚገኘው ቁሊዝም ወደሚባል ተራራ ቦታ ሂዶ ተቀመጠ። በዚያ ስፍራም አሁንም በቅዱስ እንጦን ስም አንድ ገዳም ይገኛል። በዚህም የሰው ቀርቶ የአራዊት ትንፋሽ እንኳን በማይሰማበት ቦታ የብህትውና ኑሮውን ከአጋንት ጋር በመዋጋት እጅግ በጠበቀ ሁኔታ ቀጠለ። እንደ ተለመደውም አብዛኛውን ጊዜ ያሳልፍ የነበረው በጾምና በጸሎት ሲያበቃ የቅርጫትና የሳጠራ ስራ ይሰሩ ነበር። ምግቡ ቴምርና የጫካ ፍርፋሪ ነበር። ይኸውም በቀን አንድ ጊዜ ያውም ፀሐይ ሲጠልቅ ነው። አንዳንድ ጊዜ ከሁለት እስከ አምስት ቀን ያህል ፈጽሞ አይቀምሱም። የእንጦንስን ቅድስና ቅድስና ታላቅ አባትነት የሚያውቁ አንዳንድ ወዳጅ ክርስቲያኖችም፣ ከቦታ ቦታ የሚዘዋወሩ መንገደኞች አንዳንድ ጊዜ ምግብ ያመጡለታል። ይህንንም ምግብ በፀሐይና በበረሃ ሙቀት አድርቆ ለብዙ ቀናት ይመገበዋል። ይኖርበት በነበረ አካባቢ አንድ ትንሽ ምንጭ ስለነበረ ጥቂት መሬት ቆፍሮ ጥቂት እህል በመዝራትና የተለያዩ አትክልቶችን በመትከል በሚያገኘው ሰብል በዚያ የሚመሳሰሉ መንገደኞችን ይመግብበታል። ጥቂት እርሻ የማያርሱ ዋና ዓላማው መንገደኞችን ለማስተናገድ ብቻ ነው። አንዳንዴ የዱር አራዊት እየመጡ ሰብሉን ያበላሹ ነበር። አንድ ቀን ግን አራዊቱ መጥተው ሳለ ጮክ ብሎ በመናገር በአንተ ላይ ምንም ጥፋት አድርጌ አላውቅም ለምን ሰብሌን ታበላሽብኛ? አለ። ከእንግዲህ ወዲያ በዚሁ አካባቢ እንዳትመጡ በእግዚአብሔር ስም ይዣችኋለሁ ብሎ ካዘዟቸው በኋላ አራዊቱ ወደዚያ ቦታ ድርሽ ብለው አያውቁም። አባ እንጦን ስም ይተኛ የነበረው ደረቅ ምድር ላይ ነበረ። አንዳንድ ጊዜ ሳር ጎዝጉዘው ይተኛሉ። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፉ የሚተኙበት ሰዓት እጅግ ጥቂት ነው። ልብሳቸውንም ከጸጉር የተሰራ ማቅና የበቆዳ ነገር ነበር። እግራቸውም ሆነ ሰውነታቸው ፈጽሞ አይታጠቡም። ይህንም የምነና ስርዓት አንዱ መሆኑን ያምናሉና በዚሁም በብሕትውና ህይወት ቅዱስ እንጦንስ አብዛኛውን ጊዜ ብዙ ከባድ ችግሮች፣ ፈተና ይደርስባቸዋል። ይህንን ፈተና ይደርስባቸው የነበረው ከጸላዔ ሰናያት የመልካምና የመንፈሳዊ ስራ ጠላትነት ከሆነው ከዲያብሎስ ከሰራዊቱ ከአጋንቱ የሚመጡ ፈተናዎች ነበሩ። አጋንንቱንም እንጦንስ ከበአታቸው በማስወጣት ብህትናቸውን ለማስተው የማያደርጉት ሙከራ አልነበረም። ብዙ አጋንንት በተለያዩ የዱር አራዊቶች፣ በእንስሳት፣ በነብሮች፣ እጅ በጅቦች ማድረው በእርሳቸው ላይ ጥቂት ለመፈጸም ጥቃት ለመፈጸም ይሞክራሉ። አንዳንድ ጊዜ አጋንንት በገሃድ በቀንም ሆነ በሌሊት በሚፈራው መልክ እየተገለጡ ከሰዓት ለቆ ከበዓታቸው ለቀው እንዲሄዱ ያስፈራሯቸው ነበር። አንዳንድ ጊዜም አጋንንት ተሰብስበው በመምጣት ታላቅ አደጋ ጥለውባቸው የሞተ መስሏቸው የሞቱ መስላቸው በሞትና በህይወት መካከል ጥለዋቸው ይሄዳሉ። ይህንንም ሁሉ ተጋድሎ እየተጋደሉ ከኖሩ በኋላ በሰላም አረፉ። የአባታችን የአባ እንጦንስ ረድኤትና በረከት ምልጃ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን ከቅዱሳን ረድኤት በረከት ያሳትፈን የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህና ልና እናመሰግናለን ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሆንልን አጽራረ ቤተ ክርስቲያን እናስታክስልን ቅዱስ ተዋሂዶ ሃይማኖታችን መቸርነትህ አስፋልን አብዛልን የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን ህዝቦቿን በአንድነት አበርታልን